ብሩኬን አጥቤ ላሰጠው ነበር። የሚገርማችሁ ነገር ሁኔታው እንዴት እንዳናደደኝ መጨረሻውን ሳይ ግን ሰበር አልኩ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማዕዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእኔ ምርጦች፣ የእኔ ምርጣ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እና ጅንኑን እንግዲህ እንዳያችሁት በጣም የሚያበሳጭ መልስ ነበር ሲመልስ የነበረው። ሀይሚጌም ግራ ተጋብታ የምትሆነው ብታጣ፣ ወንድሞቹን እንግዲህ ጠርታ እንዲያስታርቋት እንዲጠይቁት ያለውን ችግር አድርጋ ነበረ ማለት ነው። ምክንያቱም ምንም ሊገባት አልቻለም። በቃ እሱ ያቀረበላት ጥያቄ ለእሱ አዲስ በቃ የሆነ የማታውቀው ነገር ነው። ለሁላችንም ማጉረስ እኮ ኖርማል ነገር ነው፣ እና ምንም የሚያስቆርፍ ምንም የሚያናግር ነገር አልነበረም፣ እና በጣም ግራ ተጋብታለች። እና ወንድሞቹን እንግዲህ ጠርታ ለወንድሞቹ ያለውን ነገር ተናግራ ወንድሞችም ይሄ እኮ ኖርማል ነው ማንኛውም ሰው የሚያደርገውን ነገር ነው። ሲቀጥል ደግሞ እኛም እያየንሽ ነበረ ተቀምጠሽ ከሰው ጋር እንጂ ምንም ያረግሹ ነገር አልነበረም፣ ጎረስሽ እንጂ ብሎን ያለ እና ጅኑንም ከመጣ በኋላ ሲጠየቅ ሌላ ምክንያት አለኝ ከእሷ ጋር መሆን አልፈልግም ማለት ጨንኳራይ ላጥ እርር ድብን ነው ያለው። በነገራችን ላይ በቃ እርር ድብን፣ እኔ በቃ እሱን የምናየ ምን ልበለው መልስ ሁሉ እየፈለግኩ ነበር። የሚገርማችሁ ነገር ነገረኛ ነገረኛ ሆንኩ እኮ እኔማ። ኧረ መረጋጋት ግን መረጋጋት ጥሩ ነገር ነው አሁን ቪዲዮውን ሳታዩ እስከ መጨረሻ የፖስታችሁ ልጆች አላችሁ። ድሮም አንተ አትሆናትም ለሷ እሷ ናት አፍቃሪ፣ ግማሹ ደግሞ ተው ይቆጭሃል፣ ልብ ግዛም ያሉ አሉ። አንዳንዶቹም ደግሞ እባክን ፉፉዬ ተረጋጋ፣ ትግስት ኑርህ የሚሉም አሉ። እናንተ አሪፍ አሪፍ ኮሜንት ነው የኮሜንታችሁት። አንዳንዶቹ ደግሞ የኮመቱት ኮሜንት በጣም ነው የሚገርመው። ይሄ ምንድነው ቪዲዮ አለማየት ነው ኮሜንት ስትኮምቱ ቪዲዮ እስከ መጨረሻ እዩ። አንዳንድ ጊዜ መጀመሪያው ያላማረ መጨረሻው የሚያምር አለ፣ ቁም ነገር ማለት ነው እና መጀመሪያው ያላማረ ደግሞ መጨረሻው የሚያምርም አለ። መጨረሻው ያማረ መጀመሪያው የማያምር አለ። እና እውነት ለመናገር እኔ ራስ በጣም አናዶ ነበር። የሚያደርገውን ሪያክሽኑ ያናድዳል። በቃ ገና ለገና ወንድ አጎረሰሽ ብሎ ምክንያት አድርጎ ሌላ ምክንያት መፍጠር ማለት አስቡት። እኔ ብዙ ነገር አስቤ ነበር እንተና ማነው ፋሲል፣ ሌላው እንድላክ እንዴ፣ ወይስ ምንድን ነው? ያላሰብኩት ነገር የለም ቤተሰብ፣ እውነት ነው የምላችሁ። በቃ ከአሁን ከአሁን ቆይ፣ ይሄማ ትግስት ይኑረኝ ብዬ እስከ መጨረሻ ሳየው ግን አጅሬው ወንድሞቹን ሊበቀል ፕራንክ እያደረገ ነበረ። በሀይሚ በኩል እንግዲህ አግኝቶ እነሱን ማስጨንቋል ተበቅሏል ማለት ነው። እኔ በእርግጥ ገብቶኛል። ትናንትናም ደግሞ የሰራሁት ቪዲዮ ላይ አይታችኋል። ዛሬ ነው እንጂ ዛሬ የለቀቁት ቪዲዮ ላይ ምንም የሚያስኮርፍ የሚያናድር ነገር አይደለም መጎራረሱ። እና ምናልባት ፕራንክ ሊያደርጋት ይሆናል ብያችሁ ነበረ። እንግዲህ ቪዲዮን ሰምታችሁት ከሆነ ችግሩ ቪዲዮ እስከ መጨረሻ አታዩ ማለት ነው። እስከ መጨረሻም ሳይሆን እንጂ ሁለት ደቂቃ ሶስት ደቂቃ እራሱ ብታዩ ያወራሁትን ትሰሙታላችሁ ማለት ነው። እና ፕራንክ ነው የሚሆነው እንጂ ብሩኬ በዚህ ደረጃ ሀይሜን እንደዛ ያደርጋትን ብዬ ነበረ እና ስለዚህ ያው ፕራንክ ነው ተብሏል። ያስጨንቅ ነበር ለነገሩ። ግን ቢያስጨንቅም ግን ሀይሚዬ ጋር ምንም ጥፋት እንደሌለ ነው ምነግራችሁ ማለት ነው። እናንተም ደግሞ ታውቃላችሁ፣ ሀይሚ ጋር ምንም ጥፋት የለም። መጉረስም ሆነ መጨፈርም ሆነ መጫወትም ሆነ መተዋወቅም ሆነ ትችላለች፣ ማለት ነው። ግዴታ ነው። ሰርግ ላይ ከብዙ ሰው ጋር ትተዋወቃላችሁ። ደግሞ ከወንድ ጋር አወራችሁ ማለት እኮ ሌላ ነገር ፈጠራችሁ ማለት አይደለም። ጎረሳችሁ ምግብ ማለት ሌላ ነገር አይደለም። ይሄ ኖርማል በቃ። እንዴ የወንድ ጓደኛ ማውራት አይቻልም መያዝ አይቻልም እንዴ ይቻላል። ትዳር ውስጥ ትዳር ማለት እስር ቤት የምታደርጉ ሰዎች አላችሁ። አንዳንድ ሰዎች ፍቅረኛ ያዛችሁ ማለት ደግሞ ወንድ የሚባል ማውራት እንደሌለብን አድርጋችሁ የምታስቡ ሰዎች አላችሁ። እና በፍጹም መሆን የለበትም። ነጻነታችሁን ማለት ነው ማስከበር አለባችሁ። እውነት ነው የምላችሁ ወንድ ጓደኛ ሊኖራችሁ ይገባል፣ የሴት ጓደኛ ሊኖራችሁ ይገባል። በእርግጥ ጓደኛ ጓደኝነታችሁን ለይታችሁ ማወቅ አለባችሁ። ይሄን ነው የምላችሁና ብሩኬ ያደረገው ነገር አስተማሪነት ቢኖረውም ግን ትክክል አይደለም። በቃ እንደዚህ የምታደርጉ ወንዶች ካላችሁ በአናታችሁ ትቆማላችሁ፣ እንጂ እኔ ከእንደዚህ አይነት ወንድ ጋር ማለት ነው መቀጠል አልችልም። የሚከታተለኝ ወንድ ዛሬ ከወንድ ጋር አወራሽ፣ ዛሬ እንደዚህ ሆንሽ ቅብር ጥሶ ቅብር ጥሶ ወይንም ደግሞ በመነጋገር የማያምን ወንድ፣ በተለይ ደግሞ ልታስረዱ ስትሞክሩ አጥፍታችሁ እንኳ ይቅርታ ስጠይቁ ወይም የሆነ ነገር ድርቅ የሚል ወንድ አይሆናችሁም፣ አይሆናችሁም። ሊያከብራችሁ ይገባል። ባላችሁ ልታከብሩ፣ ሊያከብራችሁ ይገባል። እንጂ አሁን ብሩኬ ባመጣው አይዲያ ቢሆን ማለት ነው። እኔ አፍንጫውን ነው የምለው። ምን ያመጣል? አፍንጫውን ነው የምለው። ትዕግስቴ ካለቀ እንዴ? ሀይ አሁን በዛ ሰዓት አናፍጣ ብጥለው ቅድ አሁን ቪዲዮ ላይ ራሱ በቀ ድርቅ ብሎ በቀን የከሰለ መቀጠል አልችልም። ሌላ ነገር አለ ያየሁባት ነገር። ተናገር ሲባል መናገር አያስፈልግም እዚህ ጋ በቃ አልፈልግም ምናምን በዛ ሰዓት የሰርሽን በወቅት ቀብትው ይገባለት ነበረ ማለት ነው። ይሆናል ወንዶችን ገጭ ገጭ ገጭ ማድረግ አንገጫጨት ጣሏቸው እሺ የላችሁ በፍቅር በመነጋገር የማያምኑ ከሆነ ማለት ነው ይዛችሁ ማንገጫገጭ ወይናት ከዛ ሌላ ወንጀል ውስጥ ወይ ኧረ ወንጀልማ አትገቡም እንዴ ራስን ማስከበር ነው እንጂ እና ለማንኛውም ማለት ነው ምርጦች ያፈታሚዎች ይቶኛል ቆይ ግን ደግሞ ሙሽራውን እኮ እናንተ ወገቡን ሊሰብረው ነበር ለው ላይ ወቶ እሱ ስንት ስራ ይጠበቅበታል እኮ የወገብ ስራ ምን ነው ጅንኑ ለው ላይ ትወጣለህ እንዴ ሙሽራው ላይ እንዴ እኔ ማ ወገቡ ቆ ያለሁሉ እኮ መሰለኝ በዛ ላይ እኮ አንተ እነሱ እንዴት ይችሉዋል አንተ እኮ ወፍራም ነክ ወፍራም ነክ እንዴ አስብ እንጂ ጅንኑ ምን ነው እናቴ ግን ወንድሞቹን አድነቂያቸዋሉ። ደስ አይልም። ልክ እነዚህ እነዚህ ፋሚሊዎች ማለት ነው። እንደነ አዲስ ዜማ ፋሚሊ ነው የመሰሉኝ፣ ቁም ነገር ማለት ነው። በቃ የአዲስ ዜማ ፋሚሊዎችን በጣም ነው የምወዳቸው። በነገራችን ላይ እነ ዮባ እና አዲስ ማን ነው ደግሞ ብሩኬን ማነው የሚባሉት? ብቻ የእነሱን ፋሚሊ በጣም ይመችኛል፣ ደስ ይሉኛል። ውድ ቤተሰቦች ለማንኛውም የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ወዷችኋለሁ። አከብራችኋለሁ።